በጣም ነው የገረቱ ትናንትና፣ በቃ ወለ እና ብሎ ካረኩሽ መቼ ፎሎ አርገሽኝ መቼ ፎሎ ባክ አርገሽኝ። በጣም አስፈላጊ ነገር ነበር። ቪዲዮ ሼር ላረግ እንድሰራ ባረግ ባረግ መቼ ትናንትና ጠይቃቸው የኔ ልጆች። እንዴት ተናድጄ ማለት ነው ጆከር ኔም ብሎ ካረግኝ ገደ ልጆች መቼ ሽ ፎሎ ባክ አርገሽኝ። እስኪ ግቢና ይኸው አሁን ተጫኝና ይህ ውስጥ ላይ ብሎ ካረግሽኝ ብሎ ካረግሽኝ እኮ ግዴታ ነ ነኝ ግን ትናንትና፣ ማርያምን አባቴ ሙታት አሁን ስትወጪ ሳታነሺ እዩ መጀመሪያ ትክክል፣ ሳታነሽ ትክክል አልኩ ኖ፣ ሳትነካኪ ዝም ብለሽ ገብተሽ ሚሴጆን ስታዩ ኖርማል አልኩ እኮ። ላይክ እንደ በፊታችን ነው ፎሎ ነው የሚለኝ። እኔ ግን ትናንትና እኮ እኔ ትናንትና ሰርች አድርጌ ኖ መጀመሪያ ርቸ እንደዚህ ያላ ሼር የሚደረገው ጆከር ብኔርርርርርርጎ ነው። ከዛ ሰ ቦለቀኝ ብዬ መጥቼ የነገርኳቸው እንደውም እየነገርኳቸው ነበር ያማል ብዬ አምሮብኛል አለ ራሴ ብሎ፣ አይ ትናንትና ሲጽፉ ስለነበር ይሁን ነገር ሼር ላደርግ ጆከር እንትናለሽ ምናምን ሲሉ ለምን ተብሎ ነው እኔን የምንሰድበኝ? ምናምን ብዬ በጣም ስናገር በፈረደበት ነው። አንዳንድ ንግግሮች የሆነ ነገር ሊኖር ይችላል። ያን ደግሞ ለበጎ ነው። ቤተሰባዊ ነው። በበጎ ነገር ማሰብ ነው እንጂ ሁሉን ነገር በነገር አትሰቡ። አይ እኔ እኮ በነገር እናምናለም ጆከር ይደብረኝ አልገባም ማለት እኔ አሁን ይሁን ነገር መተባበር ምናምን ይሄ ሳይሆን አንቺን ይህም በእንደዚህ አይነት ጊዜ ላይ የሆነ ነገር ልትት ይችላል። ሌላም ሰው ሊልሽ ይችላል። ወይ ማህበረሰብ ችግር ስለሆነ ብለሽ አንቺ መረዳት፣ ሁሉም መረዳዳት እኛ ካልተቻቻል እኛ ካልተቻቻልና ስንነጋገር ካልተላለፍን ለሌላ ውስጥ እንዴት ይብለን እንደምንደርስ እኔ። እሺ ቆይ ልንገርህ ጆ፣ ግልጽ ግልጽ ካወራ ለፊትለፊት ለፊት ስለተገናኛ ልንገር። እኔ አሁን ለምሳሌ በራሴ ነው፣ አስጨርሰኝ። እሺ፣ ከዛ አንተ ታወራለህ። በራሴ እኔ አሁን ለምሳሌ አንድ ሰው መጀመሪያ ለምሳሌ የሆነ ሰው ተሰዋል በልኝ፣ ስለዛ ስለተሰዋው ሰው ቢያንስ እንኳን ሳላቋርጥ ከቻልኩኝ ሶስት ቀን መናገር በደንብ ሶስት ቀን ማሳወቅ መናገር ከዛ በኋላ ደግሞ ለመወቃቀስ እንደርሳለን ብዬ ነው የማምነው እንጂ ቀጥታውና ለምሳሌ ዛሬ ሰው እያረፈ ቤታ ለምን ድምፃ ገለምን አበበ ከበደ ብዬ ጣቴን ከምጠቁም ያን ሰው ያረፈውን ሰው ጆከር ልመልስ አልችልም። እንደኔ አመለካከት ምልክ እኔ ቤታ ነኝ ራሴን ያንን ሰው አሁን ለምሳሌ ጆከር ለምን ድምፅ አልሆንም? ለአማራ ለዚች ለሞተችው ልጅ ሰው እየመረጥኩኝ ካልኩኝ፣ የሚያስጨንቀኝ ስለዛችኛዋ ስለሆነው ስላልሆነው ሰው የግል ጸብ እንጂ ስለዛች ላረፈችዋ ልጅ አይደለም። ላረፈችዋ ልጅ ቢያንስ እንኳን እንኳን አይደለም ለተሰዋ ለራስ ወገን አይደለም፣ ለኖርማል ሰው እንኳን ለሞተው እንኳን ሶስት ቀን የህሊና ምናምን ይባልለታል አይደለ? ለሶስት ቀን ስለዛ ሰው ታወራለህ። ስለተሰዋው ሰው ምን ማድረግ እንዳለብን በደንብ አውርተ ነው፣ ሌላው ትርፍ ነው የሚመጣውን። ስለሰው ማውራቱ እንትና፣ አጨርሰኝ፣ አስጨርሰኝ ጊዜ ይሰጣል። ስለዛ ሰው ማውራቱ ትርፍ ነው ብዬ ነው ፈጠን ፈጠን

እና ላይ የሰው ልጅ ድምጽ ሆነ አልሆነ አይደለም፣ ህሊናውን የሰው ልጅ ህሊናውን ይጸጽተው። ጊዜ ፈራጅ ነው፣ ጊዜው ወቃሽ ነው፣ ጊዜው ይጸጽት። ጊዜ እኮ ሲመጣ ያኔ ይጸጽተዋል፣ ህሊናውን። ያ ሰው ይጸጽተው፣ ድምፅ ሆነ አልሆነ ህሊናውን ይጸጽተው ለማሰብ አልባል። ሁለተኛ ነገር ደግሞ እኔ እንደ ቤታ ህሊናዊ ንጸጽቶኝ እንጂ ጆከር ይቆጣኛል፣ አበበ ይቆጣኛል፣ ማን ከበደ ይቆጣኛል ብያለ። ያልሆኑ የሆኑት ሰዎችን እየተሰደበ ያልሆኑ ሰዎች እኛ መብታችን ነው ድምፅ አንሆንም የማን ያስገድደናል? የሚሉ ሰዎች አማራንን ብለው ያሉ ሰዎች እነሱ መናገር እየተቻለ እውነት እንኳን ከተናገራችሁ እነሱ መናገር እየተቻለ ድምፅ የምንሆነውን ሰዎች ግን ለምረዋታ ሁል ጊዜ የምንደረገው ጆከር፣ እኔ አሁን ትናንትና ማታ ላይ ነው ያየሁትኝ፣ ማታ ላይ ሪከርድ ላይ ያችም ሰርጀሪ ቤታ ፈምሳበት እኔ ለአማራ ህዝብ ፈመስኩኝ ብዬ አማራ፣ ጆከር በጣም የተሰማኝ ቆይ አስጨርስኝ፣ በማርያም አንድ ነገር አንድ ነገር ቆያቸው ዋናው የሚበልጠው እታች ያለው አለው። በመጀመሪያ ዳ የሚወጣ ርግ አዳመጥኩሽ፣ ለ ልትጨቃጨቅ ነው። አዳምጪኝ መጀመሪያ እዛ ላይ ሰምደርሽ በፊት አዳምጪኝ በአንተ የተናደርኩብን እኔን አሁን ስምኝና አንድ ነገር ብቻ ከዛ እኔና አንቺ እንቀጥላለን በመጀመሪያ ደረጃ ሰው የራሱን ሰው የራሱን የሆነ ነው የሚወቅሰውም የራሴን የሆነ ለወገኑ ለራሱ የራሱን እንጂ ሌላ ስንትና ስንት ሌላ ብሄሮች እኮ አሉ ማንም አይነቃሽም ሌላ ብትሆኝ ማን ምን አገባሽ ስለሌላ ሁለተኛ ነገር አንቺ አሁን የሰራሹ ቪዲዮ ላይ ስንት ቪዋል ነው ስድስት መቶ በቃ ስለዚህ መወቀስ ቀርቶ እጅሽ ልትጎቶች ትችያለሽ ይህን መያዝ ያለብሽ ግዴታሽ ስለሆነ ነው። ደግሞ የራስሽ የሆነ የሚወቅስሽም የራስሽ የሆነ ሰው ጫላ ብጭን ለቢሞት አንቺን ዙሮ እንዲያርግ እንዲያርግ የሚልሽ ሰው እንደሌለ ራሴሽ ታምንበታለሽ። በራሳችን ሰው ግን ሁን ዞር ዞር ብዬ ሁሉንም ነገር ሳይ በራሴ ያለው ነገር በርግ መብትሽ ነው። አልሆንም ማለት እኮ በርግ ላገበ ኮመንትሽን ዘግተሽ ቁጭ ማለት ትችያለሽ። ማንም ቢናገር ሰውነትሽን ቆርጦ አይወስድም። ግን ዋናው ነገር ከኛ ከማህበ እኛ ከኛ ሚዲያ ላይ ካለ እና ማህበረሰቡ ይበልጣል፣ እዛ ያለው እዛ ያለው ጉዳት ይበልጣል። አሁን አናጨርስ፣ ቆይ እሺ፣ እነግርሻለሁ፣ እባክሽ። እዛ ያለው ጉዳት ይበልጣል። እኛም እዚህ ላይ ሁነን ላለችን ደቂቃ ተጠቅመን አስር ደቂቃ ራሱ ብንሰጠው ለዛ ማህበረሰብ ትልቅ ነገር ነው። የተለያዩ ትችቶችአዩተዩየተለያዩ ትችቶች የተለያየ ነገር ይኖር። ያ ትችት የሚደርስብሽ ለምንድን ነው ከተባኋላ ቦታው ላይ ስላለሽ እና ያለሽን ኦዲንስ እንድትጠቀሚ ስለፈለጉ ሊሆን ይችላልብ ነው ስሜን እያጠፉ ነው። አሁን ለምሳሌ አንተ መተክ ቤታ፣ ባለፈው ተነጋግረን የለ ይህን እንደዚህ አድርግ ምናምን ብትል በክብር እኮ እቺ ሰርጀሪ ተቆራርተህ ፈምሳ እየሰደብከኝ ነው ተሰምቶክ፣ እኔን አውጥተህ ለጠላት እያፈጠባይ። አንተን አላልኩም አንዴ። ጆከር በማርያም አስጨርሰኝ፣ እኔ ካልጨረስኩ እናደዳለሁ። አሁን አንተ ላይ ተቀየምኩን ልንገርህ፣ እዛ ሚኪ ጋር ሚኪ ጋር ሆኖ ሲካሄድ የነበረውን ሚኪ ከሆነ ጭርትራገ ይሟዘዛል፣ ይላዘዛል፣ ፍቅሬ ማሬ፣ በዚህ ወጥቶ ቆለጤ ጅኔ የምሴቅንጥሬ ሲሉ ነው የሚውሉት አይደለ? እሴ ራሱን እያካሄ ሲያይደ ልክ ደግሞ ሰው ሞተ ሲባል ዘራ ፈካኪ ዘራ እነንትና እነቤታ ድምፅ አሁኑ እነ መማር እንዲያውርም ከማለት መጀመሪያ እሱ ከዚህ በፊት ምንድነው ኮንተንቱ ሲሰራ የነበረው ማየት አለበት። ገባ ወቅት እየጠበቅ አይደለም ሰው ላይ ለመሳደብ የምትነሳው ማለት ነው። አንድ ሁለተኛ ነገር ደግሞ እኔ ሁሌም የምናገር ነው። በፈምስም ለምን አለም ላይ ፌመስ አልሆንም። ማንነቴ ምንነቴ አረሳም። ተከታዮቼም ደግሞ ጠንቅቀው ያቁኛል። በቃ ጠንቅቀው ያቁኛል። ድምፅ መሆን ባለቤት ሳት እሆናለሁ። ግን ብሔር ብሔረሰብ እየተሳ አሁን እስኪ የው እነዚያ አሁን አንተ ጋር ተቀምጣ ባለው አንድ ሙ የምትባል እስራኤል ያለች ልጅ አፏን ስትከፍት ነበር። እሷ ከሰራችው ቪዲዮ ለህዝብ ከሚሰማ እኔ ቤታ የምሰራው ይበልጣል። እኔን የምትተቸኝ አንተ በተቀመጥክ በማለት እኔ የሰራሁት ቪዲዮ ሰርቻለሁ። አለይ ቪዲዮ ይህ ቪዲዮ ገብተው ስንት ሰው እንዳየ ገብተ ለስንት ሰው እንዳዘ ኦልሞስት አንድ ሚሊዮን ይደርሳል ማለት ነው በዚህ ሳምንት። ለምን እኔ ወጥቼ መሳደብ አለብኝ ግዴታ ዘር እየተሳደብኩኝ በኮመንት ላይ እንትናን ፈርታ ምታውራን የሚመስለው ጭራሽ ሁሉ ድምፅ ለመሆን አነጋገሬ እነሱ በሚፈልጉ መንገድ መናገር፣ አልሳደብም። ድምፅ መሆን ባለብኝ ለእህቶቼ ድምፅ ሆናለሁ። ድምፅ ሆኑ፣ እንደዚህ እንደዚህ ያለበትን መረጃ ቦታ አሳውቃለሁኝ። ተሳደሚ ነው። ገባህ ጆከር? እንዴት አይነት ህዝብ። አልሳደብም። በቃ ትቻለህ። በስድብ ማህበረሰብን አልገ በስድብ አዳምጬ አዳምጬ አዳምጬ ይሰማኛል እንዴ ሰው ነኝ እኳ አንተ አስበው። አይሰማሽም እያልኩሽ አበፊትለፊት ንገር። ማሚወታ ምንድን ያለችው? ማሚወታ ምንድን ያለችው? ለራሴን ያሙኘ ለአማራ ህዝብ ድምፅ ሁኝልኛል። መጀመሪያ ማይተሻል ማና ያመጣል ያ ተናገር። ለምን ሰውን አይናገሯት? ለምን እኔ አሁን እኔ እኔ እኔ ስንቱን ልመልስልሽ? አንድ ግለሰብ ነኝ። ገብቶሻል። አንድ ግለሰብ ነኝ። ግን አሁን እኔ መወቃቀስ መነጋገሩን ይሄን ድምፁ ነው የናርጉ የናርጉ መባባሉ ማንም ምን በዚህ ሰዓት ቅሬታ ይኖረዋል ብያል። ግን ለምን ለማህበረሰቡ ግን አሁን አትወቃቀሱና ቀናት ያዙና ይሄ ሲል ትዳከላላቸው። አሁን አንድ የሰራሹ የሚመጡት አዳምጥኝ። አሁን ትላንት አንድ ያንን ሰራሽ አይደለም ዛሬ ደግሞ

ስለሆንሽ እኮ ነው፣ ስለሚወክልሽ ነው። ማህበረሰቡ ስለሚወክል፣ አይተኸዋል ቼክ አድርገዋል። አለመሆኔ ኖ፣ እንደዛ ካሉሽም ችግር የለውም። በዚህ ሰዓት ብትተቻቹ ችግር የለውም። አሁን ግን የወንጭቆ አዳምጪኝ፣ እንደዚህ ነገሮችን ሁሉ አዳምጪኝ፣ ነገሮችን ሁሉ በሚገባ መልኩ እያደረግሽ ግን አሁን ብትነገሪ እና ሰው ቢናገርሽ ከሰው በላይ እኛንን የምንናገረው ሌላው ሰው ነው የሚናገር ለምን ጥያቄ ይነሳል? እኔ ሁሉንም እኮ አይቻለሁ። እኔም አንቺም አንድ አይነቶች ነኝ፣ ጆከር ገባሽ ጆከር። አሁን እንኳን ስትረዳኝ አልፈልግ ከሆነ አንድ ነገር አለ። እኔም እያልኩ እ ልረዳሽ እሺ ምን ላድርግ? እኔ እያለ ያልኩትኝ ሰው ሲሞት ሰው ሲያርፍ ሰው ሲሰዋ በየቤቱ እየተካሄደ በየኮመንቱ እየተካሄደ፣ አንቺ ለምን ድምፅ አትሆኝም? የአማራ ዜጋ እያለቀ አንተ ለምን አትሆንም? እንትን አልሆነችም። አሁን እየታየኝ ያለው ማለት ነው የሰዎች የግል ጥላቻቸውን አንድ እያንጸባረቁ፣ ሁለተኛ ነገር ደግሞ ማለት ነው ካረፈው ከተሰዋው በላይ የሰው ፉክክር ነው። ይ እንትና ድምጽ ሆነ እንደዛ ከማለት ማለት ነው መጨረሻ ላይ መወቃቀስ የሰው ልጅ ህሊናውን ከሰው ጊዜ ፈራጁ ነው። ጊዜ ውቀሰው ሰው ከዛ በተረፈ ሰው ልጅ ማን አንተ ህሊና የሚያስደስትን ህሊናህን የሚወቅስን ነገር ታደርጋለች ድምፅ ትሆናለች። ሌላም ሰው ግን ትታዘባለች። ደች ወገን እያለች የሞተ ምን ጉርናት ትላለች። ልክ ከበረደ በኋላ እንደዚህ እንደዚህ እንደዚህ አልፏል። አሁን ግን እንደዚህ እንደዚህ ስታደርጉ የነበራችሁ ሰዎች አላችሁ ብለት ይላል። የልጅቷ ሞት እኮ ይዳፈናል። የግለሰብ ነው አሁን የሆነው እኮ የግለሰብ የልጅቷ አሁን ይኸውልሽ አንድት እኮ አንድት እኮ አይደለችም። ማህበረሰብ እንደ ማህበረሰብ እያለቀ ህዝብ እንደ ህዝብ እያለቀ ነው። አማራ ክልል ላይ ሰላም የለም። ስንተኛ ዓመቱ ነው? ወራትን አይደለም አሁን እላፊ ሆኖ ብሶ ዩኒቨርሲቲ ተማሪዎች ህፃናቶች ለአቅመ መደፈር ያልደረሱ ዛሬ ላይ የሚደረገውን ነገር ሁሉ ጡት ሁሉ እየተቆረጠ ነው አሁን በዚህ ሰዓት ላይ የሆነ ነገር ሊባል ይችላል ማንኛችንም አማራነት ያለን ትላንትና ለቀነኒ ብዙ ሰው ሲጮህ አልነበረም ዛሬ ያበደረ ብድር በምድር ነው ማን ነው እስኪ ለኛ የጮህ ከቤተክርስቲያን እስከ መስጊድ ውረጅ ማንም በሃይማኖት ደረጃ ብሄር እንደ ብሄር ወጥቶ የጮወልን የለም። እኛ እዚህ ጋ አሁን ፊት ለፊት ሰላም እንደሆነ ብሄር ቤታ ላይ የሚወቅሱኝን ሰዎች ማህበረሰብ ነው እየነገርኩሽ ያለሁት እንዴ፣ ምንድን ነው አንድ ተራ ቲክታከር አዳም ደመ። ስለዚህ እኛ እርስ በርሳችን እዚህ ተወቃቅሰንም ተነጋግረን ድምፅንን ማንነቴን ክብሬን እየነካ ነው። እንደ ድምፅንን ብለምት እየሰደብከኝ ነው ጆከር፣ እየሰደብከኝ ማለት አንተ እየሰደቡኝ እየወቀሱኝ

እናቶቻቸሁ አባቶቻችሁ በሰላም ሆስፒታላችሁ ክፍት ነው፣ መስጅዳችሁ ክፍት ነው፣ ቤተክርስቲያናችሁ ክፍት ነው። ያራሳት እኛ ክልል ብትሄደ አራተኛ ዓመታችን እኛ ብንነጋገር ያምንብናል ብንጨቃጨቅ ተጎጅ ማህበረሰብ ስለሆነ ምናባዚ አሶች ምናምን ትላለህ። የግም ልጅ ለማንኛውም በይ እሺ፣ ተጫዋች ተጫዋች ጭቅጭቅ መስፈታ በውስጥ እናወራለን። በቃ ዜማ ሚዲያ ላይ ከማነጋገር ና ከማቀጣጠል ለሪከርድ ተቀጣጣ ትናንትና፣ ጆከር አንተ በተቀመጥክበት አይደል እንዴ ያ ሁሉ ወቀሳ ሲመጣብኝ ነበረ። እኔ እንደ ጥቅል ሁሉንም ሲነሳ ነበር፣ አንዱን ተው አንዱን ልለፉ ለማለት። እኔ በአሁኑ ሰዓት እኔ ለራሴ እየተቀጠቀጥኩ በየቦታው ላይ እኔ እኮ እየተቀጠቀጥኩ የሆነውን ማሳየት ነው፣ ከመጀመሪያ ነው። አሁን ሁሉንም አይቻለሁ። ዛሬም እኔ መጨረሻ ላይ የተናገርኩት መሆን የቻለ ይቻል መሆን የቻለ ይሁን። መሆን ያልቻለ ግን ምናልባት ከቦታ ከተለያየ አንጻር አረብ ሀገር ያለውን በንግድ ያለምናም በተለያየ እንትኖች ይሉ ግን ከድምፅ ለመሆንና ማህበረሰብ እንደ ማህበረሰብ ንጹሐን እየሞተ ነው ለማለት ይህን ያክል የሚከብድ ነገር የለም። ዋናው ነገር ለሕዝባችን ሰላም። ከዛ በኋላ ሕዝባችን ሰላም ከሆነ በኋላ ወድላይ ላይ እንከታከታለን፣ እስከፈለግን ጠግበን እንስደድም። አሁን ግን ተከባብረን መቀጠል እንዳለብኝ ነው ማ ከማንም ከማንም ጋር ተከባብረን እንዲሁም እኛ በፍቅር ሆነን ሌላው ብሔር ከእኛ ጎን እንዲቆም ነው ማድረግ ያለብን። እሱን ነው ማለት የምንፈልገው። እኔም መንገድ ላይ ስለሆንኩ ነው። በይ እሺ፣ እንዲሁ ቻው፣ እሺ። ኦፍ አርጊዋለሁ እና እኔ ጋይስ ይህን እምለው አንዳንዶቹ ጭራሽ እኔ በጣም የተሰማኝ በሌላ ነገር አይደለም አንዳንዶቹ አቃቂር ያወጣሉ የሰው ልጅ ድምፅ እንዴት መሆን እንዳለበት አቃቂር ለምንም ባላ- አልወጣም ይላል አክተር ነኝ እንዴ ኔ የሆነ ሙቪ ፊልም ምሰራ ነው እኮ ጋይስ የሚመስለው እንትና ጆከር ፈርታ ተቆጥቷት እንዳይሆን አነጋግሯ ምታ እንዲ አነጋገሯ ምን ነው ተርበተ ምን ነው ጮክ ብላ አታወራም ይሏቸዋል እንዴ ለምን ስድብ ስለ ሳደብም ያው አስር ሺህ ሰው አለ አይደል ዘር እየተሳደብኩ ድምፅ አልሆንም፣ ለማህበረሰብ አይጠቅምም ብዬ አስቤያለው። አንድ አመት ሞላኝ፣ አንድ አመት እኔ ቤታ ድፍና አርግ ያለው ዘር እየተሳደብኩኝ እንትን አልልም ድምፅ አልሆን ትናንትና ድምፅ እንኳ አደለ ሳልሳደብ በአግባቡ ለእህቶቼ ድምፅ ሲሆን ይኸው ኦሞስ ስድስት መቶ ሺህ ምናምን ሰው ነው ያየው። በቃ በአግባብ ሆናለሁ እንጂ ግዴታ እየተነሳው እንደዚህ ጋር አለ እንዲህ ምንድን ነው ቁልቋል እንዲህ አልልም። በቃ አልፈልግም። እንደዛ በአግባብ ለእህቶቼ አግባብ በሆነ ላልሰማ ሰው በስነ ስርዓት ድምፅ ሆኜ ለወገ ማንም ሰው ኦሮሞም ተነስቶ ለራሱ ድምፅ እንደሚሆነ፣ ትግሬውም ሁሉም ለራሱ ድምፅ እንደሚሆነ እኔም ቤታ ለራሴ ወገን በትክክለኛው ድምፅ ሆናለሁ። አልሳደብ መፈንዱ በቃ አልሳደብ፣ ማህበረሰብ ከዚህ በኋላ ፎሎችሁ ማንሳት ትችላላችሁ። ፎሎ አድርጉኝ፣ ብሎክ አድርጉኝ፣ ጥሉኝ፣ ፖስቱኝ፣ ዘቅዘቁኝ፣ እንደፈለጋችሁ አድርጉኝ። እኔ ማርያምን ችግር የለብኝም፣ ግን እየተሳደብኩኝ መስራት አልፈልግም። ማህበረሰብም በስነስርዓት ድምፅ መሆን እችላለሁ። እርዳታ ካለ ለወገኖቼ በእርዳታ በኩል መርዳት እችላለሁ። ከዛ በተረፈ ግን በቃ ይሄ ዘር እየተሰዳደብኩኝ እየተወቃቀስኩኝ አልሆንም። ለአማራ አልጠቀመውም። ተሳድቤ የትኛውም የአማራ ህዝብ ሲድን አላየውም። ስለተሳደብኩለት የአማራ ማህበረሰብ እኔ ድኖ አላየውም። በቃ ማንም ከሞት ያቁ የቆመ ነገር የለም። በአግባቡ መጠየቅ ግን፣ ወደፊትም እኔ ካለኝ ነገር ላይ ቆጠባለሁ። ከአፌ ላይ በፊት ተናድጄ የማደርገው ኮመንታ፣ አበሳይተው የማደርገው ቪዲዮ ሳይ የምናደደው፣ ተሳዳቢዎች ጋር ተሰዳድቤ ያለሁ፣ አሁን ግን አልፈልግም። በቃ አለቀ። ይህንን ነው የማደርገው። ይሄ ደግሞ ያልተመቸው ካለ ምንም ላድርገው፣ ልረደው። ሁሉንም ማስደሰት አይቻልም። እኔ ገንዘብ አይደለውም ሁሉን ሰው ላስደሰት አልችልም። የሚወቅሱኝ ሰዎች እኮ ገስ ፔጃቸው ላይ እኮ ገብታችሁ ብታያቸው አንድም እኮ እንትን አይሉም እኮ አንድም እኮ አንድ ቀን እግዚአብሔር ምስክሬ ነው ፔጃቸው ላይ አንድ ቀን እኮ እንኳን ድምፅ የማይሆን ሰዎች ናቸው እኮ እኔን እኔ ነው የሚተችኝ። እኮ ደሜ አሁን እሷ ጆከር ባለበት የተናደርኩ ነው የምትንጣጣው ሴትዮ ፔጇን ገብታችሁ ብታያት ድምፅ እንኳን ሆናታው ሆናት እኮ አታውቅም። በጎት ስታበላ ላይ የኖረች ሴት ናት፣ ግን እኔን ልትወቅሰኝ ትፈልጋለች። በድፍረት ወጥተው አንድሆን የምንታመጣላቸው የሚሉትን ሰዎች አትናገሩም። እንደ አቅማችሁ እኔ ላይ ነው በቃ። ለምን እኔ ወጥቼ ስለማልሳደብ በቃ የራሴ ወገን አልሳደብም ስለምን ይሄ ፌር አይደለም። እግዚአብሔር ግፍን ማትፈሩ እንደ በየሱስ ኔ ወይስ? ጨርሻለሁ። አረ እኔ ምን እናደዳለሁ? ግን እየታዘብኩ ነው። በቃ ታዘብኩ ታዘብኩ። በቃ እንዴ እኔ ታዘብኩኝ፣ በጣም ነው የታዘብኩት። ማርያምን ሰው ላስገባ፣ ቅድስቴ ላስገባት ምንድን ነው? ፒምፕ እንትን ቡጉር ወጦብሽ ነው ጉንጭሽ ላይ? ሞዴሬተሮች ሚዩት አድርጓቸው። እሺ በፈጣሪ ስም በቃ ሚዩት አድርጓቸው። እነዚህን አጋሰስ ግስላዎችን ሚዩት አድርጓቸው።

መንፈስ ቅዱስ ሰራኔ ኮፒ ሊንክ አድርጉልኝ። እኔማ ከነዚህ ጋር እንዴት ይችላሉ ከነዚህ ግስላጋ ትግስቱን ስጠኝ ሰራዊት አምላክ ያለ። አረ እኔ ገዝት አላስገባችሁም። ድራማ ይሰፋብኛል። እኔ ገዝታ አላስገባም። እኔ አላስገባም። ገዝት ደግሞ ይሰፋል። ወሬ ወጣም ነው የሚሰፋብኝ። እኔ እንዲሰፋ አልፈልግም። በቃኝ በቃኝ። እኔ ነገር እንዲሰፋብኝ አልፈልግም። እዛው እዛው እራሳችሁ ቤታችሁን ከፍታችሁ መስደብ ትችላላችሁ። ቤታዮ ሁሌ ኝኝኝ እንዳላችሁ ስንት አመት ሙሉ እኔ እኔማ ብስማም ረ እኔ አምላክ ሁሌ እናንተ ክፋት ሁሌ ከፍ እንዳረገኝ ነው ሁሌ ሁሌ መድኃኒዓለም ሁሌም የኔ አባት መድኃኒዓለም ክፉ እንድሰራ አታርገኝ፣ ክፉ ሰው አታርገኝ፣ መጥፎ ሰው አታርገኝ። በቃ ይህን ነው እግዚአብሔር፣ በቃ አታርገኝ። ተንኮለኛ፣ ሸረኛ፣ ከኋላ ሸር የምሸርር የምጎነጉን አታድርገኝ እንጂ እነዚህን እግዚአብሔር አይን በአይን ሳልሞት በቁም ያሳየኝ። እኔማ ቀቅለው እኮ ሊበሉኝ ምን አድርው ምን አድርጊ እንደምባል እኮ ነው እኮ። ስሜ በጣም ነው የሚጣፍጣቸው። በቃ በሆነው ባልሆነው የኔን ስም የሚያስገቡት ምን አድርጌ ነው ላይክ እግዚአብሔርን ይህን ያክል? ኧረ በስመ አብ ወይ በኢየሱስ ወይ ወይ፣ አረቢ ወይ አረቢ ወይ አረቢ፣ በስመ አብ። አሁን መንፈስ ቅዱስ ሬ እነዚህ ሲለያሉ። ስማ ቆይ እስኪ ነው አሁን ጋር ልደውል። ነፍሴን ነፍሴን አስጨነቋል። ምንድን ኧረ እነዚህ ምን እነዚህ ምን የማይሉት ነው። አቦ ዝም በል ቶሚኖ፣ ቶማስ ምትባል ጅል ጀለገግ ቅማላም አስራ አራት ሺህ ፎሎ ይዘህ በቤትህ ከፍተህ እንድማ ለምን ምን አባህ አደረክለት? ጎባጣ አሸቦ ወይ ዛሬ ቀጠሮ ነበረን ከናናሞም ጋር እጫወታለሁ። ጌ ሞይና ስለምሮ ማለት እጫወት እጫወታለሁ እጫወካለሁ እጫወታለሁ። እኔ ዘፈን ምናምን እንትን ይንጥን አልከፍት እጫወታለሁ። ማንኛውም ሰው ማንም ሰው እየገባ የልቡን እያራመዳል። እንዲ ያለው የሚገባኝን ነገር በአግባብ አደርጋለሁ፣ አድርጌያለሁ። ቆርጥ ሊበል እናንተ፣ ጭንቅላቴ ራሱ ዞረ። አረ፣ ምኑን ውዴ ፊቴን ታጠብኩትኝ። ምኑን ለፊቴ የምታጠብ ተውኝ፣ በቃ ይመቃ። ከድሮም ጀምሮ ለነገሩ ስሜ ጣፍጣቸዋል። እናንተ ና ኦ፣ አቢ አቢ፣ ኤርትራዊ ዋለ ማታ ሲያናግረኝ ነበር። አቢ ኤርትራዊ ዋለክ አቢ ኤርትራዊው ራል ነው። ሰርጀሪስ ገና ትደረግ የለ ገና ናት። መድኃኒት ኦ፣ ዛሬ መስጠት አለብኝ። ተኝታለች ውዶቼ ንገሩኝ። አቤ ያለ ኤርትራዊው ነገር ይጠናብሻል ውዴ። ደንበኛ ይሄ እንደ ካንሰር ነው። አለዛው ነገር የሚጠናብኝ ስድስት አመት ስድስት አመት ጋይስ ይሄ እኮ እግዚአብሔር በሽታ እኮ ነው። እንዴት ነሽ? ስድስት አመት ቴንኪ ኔማር ስድስት አመት እኔማ ነገር ይጠናብኛል ሳይሆን ማለት ነው ይቀረዝዝብኛል ስድስት አመት ሙሉ በሽታ እኮ ነው። ቴንኪ ቴንኪ። ደግ ዱካ ነው። ዱካ ስም ዱካ ልኮ ጌታ ምስክሬ ነው። በጣም የኔማ የኔማ ሲጥማቸው እኮ ሲያወር ራሱ ለአጫቸው እንዲዝርክርክ እያለ ነው። በቃ አፋቸውስ ምራቅ ሞልቶ ለኔ ለኔ ለመጠጨት በቃ ቁጭ ብለው ነው የሚጠብቁት ለሆነ ነገር ብስማ ኢትዮዬ ፍቅር ያላየሁትም ማሪ ቀን ጎንበስ ብዬ ነበር። ትግስቱን ስጠኝ ጨሪ መድኃኒዓለም ያለ በምን ጋይስ፣ ኮፒ ሊንክ ብቻ አድርጉልኝ። እኔ ምንም አልፈልግም። ኮፒ ሊንክ አድርጉልኝ። እሺ ውዶቼ፣ ኮፒ ሊንክ። ምን በበደልኩ ሪፖርት እንደሚደረግ ባላቅም፣ ግን ኮፒ ሊንክ አድርጉልኝ። ኮፒ ሊንክ አድርጉልኝ። ጋይስ ፍራይዴዎችን ጥሯቸው። ናሆምን ምን ጥሩ ምንድነው ይሄ ደግሞ፣ ናሆም ያስጠላ። ውዴ ቢያንስ እንኳን የራሴን ጸጉር ነው አድርጌ መጣውቴ። ቀርዛዛ አሮጊት፣ ዛሬ ደግሞ ጸጉርሽ ምንድን ነው? የራሴ ጸጉር ነው ውዴ። የሰው ጸጉር እንዴ? እናንተ እኮ በሽታዬ ነው። አበሻ እኮ ከባድ ፍጡር ነው ምለው እኮ ድድ ያለው የራሰው የራሱን ጸጉር ሲያደርግ አስተያየት ትሰጣላችሁ፣ ዊግ አድርጎ ሲመጣ አስተያየት ምንድነው? እናንተ የሚሻላችሁ

ናሁን ከማንጋነ ከዚህ ሰው ጋር ብለው ያን ሰው ኦኬ ኦኬ አይጫወት እንዴ? እንደውም እኮ ጠፍተዋል። ገዛ ሰው ጋር ምናምን እንደው የስድብ ማት ብስማም እነዚህ ማሉ ባልተኞች ናችሁ። እግዚአብሔር እናንተ አንድ ቀን ታስደፉኛላችሁ። ቆይ እናንተን እያመንኩኝ ኮመንት እያነበብኩኝ ተያይዘን ገደለው ዘንድሮ የምንገባው እኔ ደግሞ የሚያስኩኝ እች አስመሳይ። እኔ አሁን ሳስመስል እንደው አስመስዬ የት በደረስኩ ነበር። ማስመሰል ብችል እናቴ አንዱም አይናገረኝም ነበር። አንዱ ደደብ እኮ የኔ ጌታ አንተ ነህ እኮ። ከደደቦቹ መሀል አንዱ ደደብ እኮ አንተ ነህ። ቆዳ ቆረቆንዳ ፖፖ ነው ፖፖ የምትባል ትልቅ ሰው ያሁን፣ አንተ ብትጸልይ ምናምን ነገር በየገዳማቱ ብትንከራተት ስንት ሰው ይድን ነበረ። በአንተ እድሜ ግን ከአንተ እድሜ ታናሽ ከኔ ጋ ቁጭ ብለህ ኮመንት ላይ ትፎካከራለህ እና አንተን ያዳምጡክ ቆረቆራ ጋይስ ኮፒ ሊንክ ካርጉሊ ዶች ካላስቸገርኳችሁ ኮፒ ሊንክ ፕሊዝ ኮፒ ሊንክ ሙዴ የተጨረበ ዲቦራ አገቢም አገቢም ወይ አገቢ አንቺ ዲቦራ አትሰማም እንዴ? ከላይ ተንጠልጥላ ዲቦራ በጣም ብዙ ማወራ ነገር ነ